ቆራጡ በሚል ቅጽል ስም የሚጠራው የእስክንድር ነጋ የቀድሞ ሚሊሻ ምን ገጠመው? ይህን ጉዳይ በዝርዝር እንመለከተዋለን። መከላከያ ሰራዊት እየፈረሰ ነው። በርካታ አባላቱ ወደ ፋኖ ዛሬ መጥተዋል። በጎጃም እና በወሎ ግንባሮች ፋኖ ድል ቀንቶት ውሏል። ዝርዝሩን እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ነጎድጓድ ክፍለ ጦር እንዲሁም ወሎ ቀጠና መብረቅ ክፍለ ጦር እና ቤተ አማራ ክፍለ ጦር በጋራ የፈጸሙት ጀብዱ በተመለከተም የምናደ ይደርሳችሁ እለታዊ መረጃ ይኖረላን ተከታተሉን። በደቡብ ወሎ ዞን ውስጥ አሳዛኝ ክስተት መፈጠሩንም ሰምተናል፣ በዝርዝር እንመለከተዋለን። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ማስጠንቀቂያ ሰጥቷል፣ ሙሉ ይዘቱን እናስደምጣችኋለን። ሰላም ጤና ስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ነኝ። ከግዳጅ መልስና በእረፍት ጊዜ ሁሌም ዶትሮው የግንባር መረጃዎችን ለማጋራት በአዲሱ የጎርጎራ ቲቪ ቻናል በኩል መጥቻለሁ። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይም እንግዲህ በየለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስታወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሁኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉም ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ጎራት ቢያርማሽ ተመልካቾች ሆናችሁ አብራችሁ ስለምትሆኑና የሰማችሁትን ላልሰማው በማሰማት የመረጃ ፍሰቱ የተሳት ለጠ እንዲሆን ስለምታደርጉ የድርጊት ለትግሉ ስምረት ወሳኝነት ስላለው ከወዲሁ ለሁላችሁ ምስጋናችን እየድረሳችሁ፣ ስንተባበር ሁሉም ቀላል ይሆናል። የመረጃን ጉልበት ተረድተን እየሰማነውን በማሰማት ትግሉን ማገዝ ይኖርብናል። የተከበራችሁና የተወደዳችሁ አድማዎች ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከአፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮ ጋበዝ። ጎርጎራ ቲቪ ከእውነት ጋር። አሁን ዘርዘር ዜናዎች የምናቀርብበት ሰዓት ላይ እንገኛለን። በዚህም መሠረት ቀዳሚ ወዳ ያደረግነው ዜና ስናልፍ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ማስጠንቀቂያ ሰጥቷል። ማስጠንቀቂያው ቃል በቃል እንደሚከተለው ይነበባ። ለጎንደር ዩኒቨርሲቲ አመራር በሙሉ ወንጀለኛው የአብይ አገዛዝ በወገናችን ላይ እጅግ አስከፊ ምድራዊ የመከራ ቀንበር ጭኖ እየጨፈጨፈ በቀጠለበትና ትውልዱ በክንዱ አጸፋዊ ትግ ህል ሆኖ ለመትረፍ የድልሲ ደሴቷ መቃረቡ የታመነ የሚታይና የሚደሰስ እውነት ነው። ጠላት ኦሃዴድ ብልጽግና የደረሰበትን ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ክሽፈት በጸጋ ከመቀበል ይልቅ አስገዳጅ የፖለቲካ መድረኮችን እዚህም እዚያም በማሳየት አለሁ ለማለት ያህ ሲፍጨረጨር በተደጋጋሚ አሳፍረን የበተን ነው መሆኑን የቅርብ ጊዜ ትውስታ ነው። ሆኖም በአደባባይ ባይሳካለትም እሁድ ሰኔ 8 2017 ዓ ም በጎንደር ዩኒቨርሲቲ ቅጥር ግቢ ወንጀለኛ ሹመኞች ጨምሮ የተለመደ ርካሽ እና ሰልች የፖለቲካ ድራማቸው ሊተውኑ ቀጠሮ መያዙን ደርሰንበታል። ዩኒቨርሲቲው ፖለቲካዊ ይዘት የሌላቸው የዘወትር ስራዎቹን የመከወን መብቱን ያልገደብን ሲሆን ፖለቲካዊና ወታደራዊ ጉዳዮችን በቅጥር ግቢው ምቹ ሁኔታ በመፍጠር ትዕይንት ማድረግ ግን በፍጹም እየተከለከለ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል አፋብሃ ይህንን መሰል አስገዳጅ ሸቀጥ መራገፊያ ለማድረግ የፈቀዳችሁና፣ ያስተባበራችሁ፣ ድጋፍ ያደረጋችሁ የወገናችን ደም የቀመሳችሁ ያል በመቁጠር ማንኛውንም የማያዳግም እርምጃ ለመውሰድ የሚገደድ መሆኑን ያስጠነቅቃል። የተሰጠውን ማስጠንቀቂያ ችላ ብሎ የተላለፈ እንደተለመደው ኃላፊነቱን ራሱ የሚወስድ ይሆናል። ወደ ሌላኛው ዜና ስናልፍ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ነጎድጓድ ክፍለ ጦር እንዲሁም ወሎ ቀጠና መብረቅ ክፍለ ጦርና ቤተ አማራ ክፍለ ጦር በጋራ ጀብዱ ፈጽመው ውለዋል። በአፋ ሸዋ ቀጠና ነጎድ ክፍለ ክፍለጦርእና ወሎ ቀጠና ንጉስ ሚካኤል ኮር መብረቅ ክፍለ ጦር እንዲሁም ለጅያ ስኮር ቤት አማራ ክፍለ ጦር በጋራ ወግዲ ወረዳ ጎረንጅ እና ስኮሩ እንዲሁም ጎረንጅ ቀጠና ጎለሌ የተባለ ቦታ ላይ ዛሬ ከንጋት ጀምሮ የጥላ ጥምር ኃይል ላይ ውጊያ በመክፈት ታላቅ ድል አስመዝግበዋል። የአፋ አህዶች በውህደት በሰሩት ተጋሎ በርካታ ዙፋን ጠባቂ ሰራዊት በመደብሰስ ድል የተጎናጸፉ ሲሆን ጥላት ከደረሰበት እና ቆሳዊ ኪሳራ በተጨማሪ የይዞታውን በመልቀቅ ጎረንጂ ከተማን አልፎ የሚገኘውን ይላል የተባለ ቦታ ላይ ያለውን የመከላከያ ኬላ ተቆጣጥረዋል። በቀጣይም የመሪ ድርጅቱ አፋ ባህዶች በሁደር ተጋድሎችን ተጋሎችን አጠናክረው የሚቀጥሉ ሲሆን በበርካታ ቀጠናዎች በተመሳሳይ ጊዜ አውደ ውጊያዎችን በመክፈት ጥላትን እስከ መጨረሻው አከርካሪውን መስፈር እንደሚችሉ አመራሮቹ ገልጸዋል። በዚሁ በወሎ ቀጠና የፋሽስቱ አገዛዝ ቡድን አራዊት ሰራዊት ንጹሐንን ኢላማ ያደረገ ጭፍጨፋውን አጠናክሮ መቀጠሉም ተገልጿል። አፋብሃ ወሎ ቀጠና ንጉስ ሚካኤል አሊኮር ተጋድሎ እንዲያደረገ ባለበት የምዕራብ ወሎ ቀጠና ጥላት ላይ ባደረሰው ከፍተኛ ሰብአዊና ቆሳዊ ኪሳራ ምክንያት ፋሽስቱ አገዛዝ ንጹሐንን ኢላማ ያደረገ የከባድ መሳሪያ ጥቃት በመፈጸም በርካቶችን ለሞትና ለአካል ጉዳት እንዲሁም ለንብረት ውድመት ዳርጓል። በዚህም የከባድ መሳሪያ ጭፍጨፋ ንጹሐኖች በብዛት በሚኖርበት አካባቢ ሞርተር በማስወንጨፍ በርካቶችን ለሞት ለአካል ጉዳትና እንዲሁም ንብረት ውድመት የዳረገው ጸረ ህዝብ ቡድን በበርካታ የምዕራብ ወሎ ቀጠናዎች በንጉስ ሚካኤል ኮር ክፍለ ጦሮች ባለፈው አንድ ወር ውስጥ በደረሰበት ከባድ ኪሳራ ምክንያት መሆኑም ተረጋግጧል። በጥቃቱ በህይወትና በንብረት ላይ ጉዳት ደርሷል። በጥቃቱ የህይወት መስዋዕትነትን የከፈሉ እንዲሁም የቤት እንሰታቶችን ያጡና እነሱም የአካል ጉዳት የደረሰባቸውን ንጹሃኖች ስም እንደሚከተለው ነው። ንጉስ ዋሌ፣ ሙሐመድ አበበ፣ ሁሴን አደም ህይወቱ ያለፈ፣ ሮወርቅ ሙሉ፣ ውቀ ጀንበሩ፣ አብዱ፣ የበልጣን አለባቸው፣ መላክና ሌሎች በስም ለጊዜው ያላወቅናቸው ወገኖች ከባድ ቁስለኛ የሆኑ ሲሆን፣ ቤታቸው የወደመባቸው ግለሰቦች ደግሞ የሚከተሉት ናቸው። አወቀ ጀንበሬ ሁሴን አደም። የነዚህ አባወራዎች ቤት ሲቃጠል በቤት ውስጥና በግቢያቸው የነበሩ የቤት እንስሳትና ሙሉ ንብረት ወድሟል። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማሽ ተመልካቾቻችን የዜና መርሃ ግብራችን እንደቀጠለ ነው። አሁን ደግሞ ወደ ጎጃም እናቀናለን። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በተለያዩ ግንባሮች ድል ቀንቶታል። የሀዲስ አለማየሁ ሰባተኛ ክፍለ ጦር የተሳካ ኦፕሬሽን ሰርቷል። የአወበል መብርጌድ ከሌሊቱ 10 ሰዓት እስከ 12 ሰዓት በወጀል ከተማና ዱቄ ከተማ ላይ ከፍተኛ ውጊያ ሲያደርግ አርፍዷል። በዚህ ውጊያ የቦቃሉ አባይ ብርጌድና ጥቁር አንበሳ ልዩ ተወሯሪ ኃይል በደፈ ታላቅ ሚናቸው የተወጡ ሲሆን መብረቁ ብርጌድ ውጊያውን ከተማ በመግባት አጥቅትኮ ወጥቷል። በዚህ ውጊያ አምስት የጥላት ኃይል ተደምስሷል፣ አራት ቆስሏል፣ አንድ መከላከያና አንድ ሚሊሻም ተማርኳል። በተያያዘ ዜና ጃዊ መተከል አራተኛ ክፍለ ጦር ድል አስመዝግቧል። አይበገሬዎቹ የአባይ መተከል ፋኖች በሰሩት ድንቅ ኦፕሬሽን የጥላት ምሽግ በማስለቀቅ መቆጣጠሩን ችለዋል። እስካሁን ባረጋገጥ ነው መረጃ መሰረት አንድ የመቶ አለቃ ማዕረግ ያለው ጨምሮ ሰባት የመከላከያ አባላት ሲደመሰሱ በርካቶች ቆስለኛ ማድረግ ተችሏል። ሁለት ሚሊሻ አባላት መማረክ ተችሏል። ጥላት የደረሰበት ከባድ ሽንፈት ለመቀልበስ በሶስት አቅጣጫ ማለትም ከፓዊ ከወርቅ ሜዳ ከመንደር 26 ሰራዊት በመያዝ ወደ ቀጠናው የተንቀሳቀሰ ቢሆንም ተደጋፊ ተርቦች የአባይ መተከል ፋኖች የጠላትን ደመንፈሳዊ ቅድ ማክሸፍ ችለዋል። የፋኖን ምት መቋቋም ያቃተው ጠላት እየተበታተነ ሲሆን በርካቶች ደግሞ ፋኖን እየተቀላቀሉ ነው። በዛሬው ሁለት ብቻ በርካታ የጥምር ጦር አባላት የአብይ አህመድ ፋሽስታዊ ስርዓት በመክዳት የአፋብሃ በጎጃም ቀጠናን ተቀላቅለዋል። በምስራቅ ጃም ዞን የጁቤ ከተማ መሽጎ ከሚገኘው የብርሃኑ ጁላ ሰራዊት በመክዳት ስምንት የሚያክሉት ሀዲስ ዓለማየሁ ሰባተኛ ከፍለ ጦር አብርጃት ብርጌድን ተቀላቅለዋል። በሌሊት ሲመጡት ሁለት ጥላት በመምታት እና ሁለት በማቁሰል በጀግንነት ፋኖን ተቀላቅለዋል። አብርጃት ብርጌድ 17 የጥላት ኃይሎች ከርተው ሲቀላቀሉ የየበቆላ አባይ ብርጌድ ደግሞ አንድ የጥላት ኃይል ተቀላቅሏል። ራስ ቢትወደድ መንገሻ ቲካም ከፍለ ጦር አረዛው ዳሞ ብርጌድ በጃቢ ጥንሃና ወረዳ በማንኩሳ ከተማ የብልጽግናን ስርዓት ጋሻ ጃግሬኩ ነው ሲያገለግሉ የቆዩ ሶስት ሚኒሻዎች የአገዛዙ ፀሐይ መግባት እየተመለከቱ እና የስርዓቱን መበላሸት በህዝቡ ላይ የሚደርሰውን በደል ተመልክተው የነበራቸውን ስህተት በመመልከት በመከራ የሚገኘውን ህዝብ ነፃ ለማውጣት ወጥተው የዳሞት አርበኞችን ተቀላቅሏል። በተመሳሳይ ስምንት የጥላት ኃይል ዘጠኛ ሳሙኤል አወቀ ክፍለ ጦር ዛው ጎንቻ ብርጌድን ተቀላቅለዋል። ስም ዝርዝራቸው እንደሚከተለው ነው። አንደኛ አቢቴ ቦነሳ ኮተማ መከላከያ፣ አብዲ ታከለ አቦ መከላከያ፣ ስቡና ጆንሴ ተሾመ መከላከያ፣ ናትናኤል አሳምነው ፖሊስ፣ አንዱ አለም፣ ሁሴን መከላከያ፣ ኤፍሬም ኢምቶ መከላከያ፣ መድረስ ከድር መከላከያና አብርሃም አለልኝ ሚሊሻ የሚባሉ የጥምር ጦር አባላት ከጎንቻ ከተማ ተነስተው ፋኖን ተቀላቅለዋል። በሌላ በኩል ኮንስታብል ዳንኤል ሙልጌታ አለሙ የሚባል አርማ ብተናን የአገዛዙን ኃይል ሲያገለግል የቆየ ሲሆን ትላንት ከምሽቱ ስድስት ሰዓት ላይ ከብቸና ከተማ አገዛዙን ኃይል በመክዳት ከነ ሙሉ ትጥቁ አባ ኮስተር ብርጌድን ተቀላቅሏል። ሃምሳ አለቃ አጥናውን ዘለቀ ባል የጥላት ኃይል ከዳንግላ ከተማ ሰላም አስከባሪ ከተባለው በአዴናዊ አደረጃጀት በመውጣት የአፋብሃ ጎጃም አገው ምድር ከፍለጦር ጦር ቢትወደድ መንገሻ ጀንበሬ ብርገድ ተቀላቅሏል። ተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጮች፣ ተመልካቾች አሁንም ወደ ሌላኛው ዜና ስናልፍ ቆራጡ በሚል ቀጽል ስም የሚጠራው የእስክንድር ነጋ የቀድሞ ሚሊሻ አቶ በለጠ አንዳርጌ ደብረታቦር ከተማ ውስጥ ሲንቀሳቀስ ያልታወቁ ኃይሎች ጥቃት ሰንዝረውበታል ተባለ። አርማ ብተና እየመራ በትናንትና ሁለት ቀጠና ውስጥ ተኩስ ከፍቶ የነበረ ይህ ባንዳ ደብረታቦር ከተማ ውስጥ ቀበሌ ሶስት መስቀል ስጋ ቤት ተቀምጦ ሳለ በተፈጸመበት የቦምብ ጥቃት ቆስሎ ወደ ሆስፒታል መወሰዱን የጎርጎራ ምንጮች አረጋግጠዋል። የአፋብሃ ጎንደር ቀጠና የሜጀር ጄኔራል ውባንታ ባተኮር ህዝብ ግንኙነት ኃላፊ አርበኛ ሀቃለው ጸጋ በበኩሉ የአማራ ፋኖና የአማራ ህዝብ ላይ ክህደት በፈጸሙት ባንዳና ዲ አማሮች ላይ የተወ ተወሰደ እንቁ እርምጃ ዛሬ ከቀኑ 9 ሰዓት ከ35 ደቂቃ ላይ ተወስዷል ብሏል። ቆራጡ የአማራ ፋኖችን የክህደት ጥጎችና ባንዳ አማሮች ይቆርጣሉ ሲልም ነው ፋኖ አቃለው ጸጋ ተናግረው። ፋብሃ ጎንደር ቀጠና ህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሥ በበኩሉ የሆነ ሁሉ ሰከን ብለን እናሳውቃለን ሲል ተናግሯል። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን ለሰዓቱ የያዝንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን።